ሁላችሁም ስሙ፣ እች ጨዋ የምትሏት ኑሐሚን ከማንነቱ ያልታወቀ የሁለት ወር ፅንስ መሆን ገንዛች። ምን አንቺ ግን ምን አይነት ሰውነች እንዴ? ልጅም በማለት ነገር የምከሻት እንግዲህ የነገረችን የቤታችሁ ሰራተኛ ናት። የእርግዝና ውጤቷን የሚያሳይ ወረቀት አምትታት እንግዲህ እች ነው አባት ሚስት ሊያደርጉልክ የነበረው ኖሚ፣ በፍጹም ይህን ታደርግ አትችልም አትችልም። ቅምጥ የነበረው ነው ምን የሚ ሹፌር የነበረው ልጅ። ስለዚህ አውቆ ነው ሹፌሮ ነው እዚህ ቤት የመጣው ማለት ነው። አንቺን ፈልጌ ነው እዚህ የሚ ሹፌር ሆኜ የመጣውት ነው የሚለው ይሄ እርኩስ ነው ህይወቴን ያመሰቃቀለው። ወይ ለ ይሁን ለካ የማን መጫወች አሁን የነበር የከረምኩት እዚህ ነው ልታደርግ መጣህ። ከዚህም በኋላ ቤት ድረስ ምን ልታደርግ መጣህ? የልጄን እናት ኑሐሚንን ፈልጌ ነኝ። ትሰማኛለህ? አሁን ሌላ ነገር ሳይከተል እንግዲህ ቢለቀው እንጂ ስለ ኑሐሚን እርግዝና ሙሉ በሙሉ ለቤተሰቡ እውነታውን በመናገር ትርምስምሳቸውን አወጣቸው። አቶ ተሰማ በልጃቸው ያለውን ግንዛቤ ሙሉ በሙሉ እንዲቀይሩ አድርጓቸዋል። ወይዘሮ ዝናሽንም ሆነ አቶ ለይኮንን ለሰራው ስህተት በጣም ይቅርታ። እኔ እኮ የምኮራባት አንገቷን የደፋች ስነ ስርዓት ያላት ልጃለች አለች ብዬ ነበር። እንዲህ ማንነቱ ከማይታወቅ ሰው ጋር አርግዛ ታዋርደኛለች ብዬ አላሰብኩም ነበር ይላሉ። ብቻ አሁን በህይወት ከምኖር ይልቅ ሞቴን መርጥ ነበር፣ ነገር ግን አንድ ጊዜ ሙቻለሁ ይላሉ። ወይዘሮ ዝናሽም ይህንን እንደ ድክመት በመቁጠር አቶ ተሰማ ወደፊት ምን አይነት እቅድ እንዳቀዱም አስባለች። ማለትም ከዚህ በፊት መኪና ተወርሮ እንደገቡም ሰምቼ ነበረ። አሁንስ እንደዚህ አይነት ውሳኔ ሊወስኑ ይችላሉ የሚል ጥያቄ ማቅረብ አላቸዋለች። አቶ ተሰማም አንድ የሞተ ሰው ድጋሚ አይሞትም የሚል ምላሽም ቆፍጠን ብለው መልሰዋል። በስከ መጨረሻም አቶ ለይኩን ኑሐሚንን ያስረግዛት ኤርሚ እንደሆነ ካወቁ በኋላ እዚህ ምን ትሰራለህ? ግቢ ለቀህ ውጣ የሚል ቆፍጠን ያለ ትዕዛዝም ሰጥተውታል። ኤርሚም ወደዚህ ግቢ የመጣሁት ማየ መወዳትን ነው ሀሚንን የልጀንና ጠዋት ማታ ለማየት ነው በማለት ነበረ ሳይፈራ ሳያፍር የተናገረው። ኖም ከዚህ በኋላ ማየት አልፈልግም፣ ግቢ ለቀህ ውጣ ብለውታል። ኤርሚ ያንን ቤት ተሰናብቶ ወጥቷል። ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች፣ እንደምናላችሁ። በያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩኝ ኑሐሚን ክፍል ሰላሳ አንድ ምን አዲስ ነገር ተፈጠረ? እጅግ በጣም ብዙ የሚያሳዝኑ ትዕይንቶችን ተመልክተናል። እንግዲህ ዛሬ አምራን አይኗን በጨው አጥባ ወደ እነ ናሆም ቤት መጥታለች። ምን ልታደርጊ የመጣሽ የሚል ከወይዘሮ ዝናሽም የሚል ጥያቄም ቀርቦላት ነበረ። አምራንም ከናሆም እንዳረገዘች ና መታረስ ወይም እንክብካቤ የምትፈልገው ከእነሱ ጋር ተቀምጣ እንደሆነም ተናግራለች። ሆኖም ወይዘሮ ዝናሽ አንችን አንፈልግሽም እንዲሁ በየሜዳው የምትንዘላዘል ምራቴ ልትሆን አትችልም። የልጅ ሚስት ልትሆን የምፈልገው በጣም ስነ ስርዓት ያላትና እንዲሁ ትህትናዋ ቢሆን ጸባይዋ፣ በሁለ ነገሯ ጥሩ የሆነች ሴት ናት፣ አንችን ማየት አልፈልግም በማለት ወይዘሮ ዝናሽም አምራን ቤታቸውን ለቃ እንድትወጣ ትእዛዝ ያስተላልፋሉ። አምራን ግን ፍጥጥ ብላ እንኳን ከዚህ ቤት ሊሄድ እንግዲህ ይለይለት፣ በማለት እዛው ቆጭ ብላለች። አሁን ለአቶ ለይኮን በመደወልም ይኸው አምራን ቤት መታ ፍጥጥ ብላ ተቀምጣለች፣ ምን ላደርጋት? በማለትም ነገረቻቸው። አቶ ለይኮን በጣም ተናደዋል። እንዴት እንደዚህ ታደርጋለች? ጭራሽ ደግሞ ቤቴ ድረስ መጣች! በማለትም በጣም ተማርሮና በጩኸት ነበር ሲናገሩ የነበረው አጠገቡ እየተቀመጠው ልጃቸው ናሆምም ይህንን ነገር ይሰማና ወደ ሆኑ እየሮጠ ወደ ቤት ይከሰታል። አንቺ ምን ልታደርግ መጣሽ በማለት ይጠይቃታል። ኑሐሚንና አባቷም ሁሉም ሲጫጫፉ ሰምተው ወደ ሳሎን ይከሰታሉ። እሺ አንቺ የቤት እመቤት ወይስ ወይዘሮ ምን እንበልሽ በማለት በለከፋ ትጀምራለች። አባዬ ወደ ምጣንበት እንመለስ እኛን አይመለከተንም በማለት ኑሐሚን ገና ጉዷን አልሰማችምና የእርሷን ነገር አዝላ ወደዛ ቤት እንደተከሰተች አልገባትም ነበር። ታዲያ አምራን አንዳንድ ላፊ ቃላቶች ስትናገር ይህኔ አቶ ተሰማ እንዴት እንደዚህ አይነት ነገር ትናገራለሽ በማለት ስነ ስርዓት አትይዥም እንዴ ቤቱንስ ለቀሽ ውጭ ካሉሽ ለምን አትለቂም ይላሉ። ወይዘሮ ዝናሽ የእኛን ነገር ለእኛ ተውልነ፣ ራሳችን እናስተካክለዋለን በማለት ይናገራሉ። እንግዳ ውስጥ ስነ ስርዓት ያላት አንገቷን የደፋች የተባለችው የኑሐሚንን ታሪክ ልዘርዝርላችሁ በማለት ትቀጥላለች። ማንነቱ ከማይታወቅ የሁለት ወር ነፍሰ ጡር እንደሆነች ማረዳቻቸው አቶ ለይኮን የሰሙትን ነገር መቋቋም አቃታቸው። ውልቸራቸው ላይ እንደ ተቀመጡ ነበረ። ፌንት የነቀሉ ናሆም ስሜታዊ ስለሆነበት የኑሐሚን አባት ለማረጋጋት እየሞከረ ነው። ነገር ግን የኑሐሚን አባት እጅግ በጣም ተናደውና ተበሳጭተው ስለነበረ በቀላሉ ሊመለሱ እንኳን አልቻሉም። ኑሐሚንም ቀጠለች። እንግዳውስ ያንችንም ጉድ ልዘርዝርልች ባለማወቅ በኤርሚ ፍቅር በእርግጥ ወድቄ ነበረ። ኤርሚ አንችን እንደ ቅምጥ በመጠቀምም ገንዘብ እየወሰደ እኔና አባዬን ያኖረነ ነበር። ያ ታሪክ ሲገለጥልኝ እኔ ማቆም ያለውኝ አንች ግን እያወቅሽ ነው ለዚህ ነገር እጅሽን ያስገባሽው በማለት የአእምራንን ጉርድ መዘርዘር ትጀምራለች። ወይዘሮ ዝናሽ በመሀል የተጎዳወት እኔ ነኝ፣ ለካም የኔ ገንዘብ የማንም ሴት መጫወቻ ሆኗል በማለት ምርር ይላሉ። ኑሐሚንም ከጀርባችን ምን እንደሚከናወንብን ባለማወቅ እኔና ናሆም በመሀል ብዙ ነገር ተደርጎብናል እያለችም የራሷን ሮሮ እያቀረበች ነበር። ሆኖም ተናግራ ስትጨርስ ወደ ክፍል በመግባትም ስቅስቅ ብላ አለቀሰች። አቶ ተሰማም እንደዛ ፌን ተነቅለው በግድ ውሃ ተደፍቶባቸው እንዲነቁ ከተደረጉ በኋላ ወደ ክፍል ሲመጡ ኑሐሚንን፣ ከዚህ በኋላ አይንሽን ማየት አልፈልግም። በጣም እንዳንች አይነት ባለጌና ወራዳ ልጅ ትኖረኛለች ብዬ አላሰብኩም ነበረ። ዛሬ ላይ ብሞት በወደድኩ በማለት ነበር የተናገሩት። አሆም የተፈጠረውን ታሪክ ከሰማ በኋላ አሁን ኤርሚን አንድ ነገር ማድረግ እንዳለበትም ከራሱ ጋራ ተመካክሮ ወደ ውጭ ይወጣል። ከኤርሚ ጋራም ተገጣጥመው ምንድነው የሰራኸው በማለትም ይጠይቃል። ሆኖም ጎዳውኑ ነበረ አምራን የነገረችህ በማለት ጠየቀው። አዎ አምራን የነገረችኝ ለካንተ፣ በሴት ገንዘብ ነው የምትተዳደረው፣ እንዲህ ስትጫወትብ ይኖረሃል በማለት በቦክስም ይመተዋል። እርስ በርሳቸው እንደዚህ እስከሚበቃቸው ድረስ ተቦካክሰውም ይለያያሉ። ሆኖም ወዲያውኑ አምራን በመምጣት ምንድን ነው እየሰራሹ? በማለት አምራን ይጠይቃታል። አምራንም ያችን ወራዳ ጓደኛ አናዋርድ ኩልህ በማለት እንደ ጀብድ በመቁጠርም ለኤርሚ እየነገረችው ነበር። ኤርሚም ዞሮ ዞሮ ግን አንችም የሷንጉድ ስትዘረዝሪ ኖሃሚንም አትለቅሽም አንችም የሰራሽውን አንድ ባንድ ትዘረዝርልሽ ይሆናል። በዚህ መካከል ግን አንድ የሚያሳዝነኝ ነገር ቢኖር ስራዬን አሳጥተሽኛል በማለት ወደዛ ቤት ተመልሶ በስራው መግባት እንደማይችልም ቀድሞ ጠርጥሮ ስለነበረም ይነግራታል። አቶ ተሰማም በኑሐሚን ሰራች ባሉት ስህተት በጣም ስቅስቅ ብለው እያለቀሱ አዝነውባት ሳለም አቶ ለይኩን በመውጣት የተፈጠረው ምንድን ነው በማለትም እየጠየቁት ነበረ። ሆኖም ልጃቸው ባለጌ የሆነ እንዳሳዘነቻቸውና ለተፈጠረው ነገር ከዚህ በኋላ ቤታቸው እንኳን መኖር እንደማያስችላቸው በሀፍረት እንደተሸማቀቁ ይገልጹላቸዋል። እንግዲህ አንድ ጊዜ ይፈጠራል። ለማንኛውም ከበፊት ነበር እንጂ መጠንቀቅ አሁን በኋላ እጅቷ ላይም እንደዚህ ፊቷን አትዙርባት በማለት አቶ ሌይኩን እየመከሯቸው ነበረ። ወይዘሮ ዝናሽም አሁን ላይ ወዳጅ በመምሰል ለኑሐሚን ጎን በመቆም ብዙ ነገር እየተናገረቻት ነበረ። ምቼም ለእኔ ያስበሽልኝ የሚሆን አይመስለኝም ሚስጥርሽን እንዳላወጣብሽ በመጠንቀቅ እንጂ አለቻት። አዎ በእርግጥ ያሳስበኛል። ነገር ግን የአንችም ነገር ቢሆን እጅግ በጣም አሳዝኖኛል በማለት አሁን ወዳጅ እየመሰለችና እየቀረበች እንደመጣችም እየገለጸችላት ነበረ ኑሐሚንን በእርግጥ የኤርሚ ልጅ እናንተ ቤት እቆያለሁ ማለት ዘበት ነው። ነገር ግን አንድ ቃል የገባሽልኝን ነገር እንድትፈጽሚልኝ እጠይቅሻለሁ ህክምና ክትትሉን እንዲጨርስም በገንዘብ ድጋፍ እንድታደርግልኝ ልኝ በማለትም ጠየቀቻት። ወይዘሮ ዝናሽም ችግር የለውም በሚገባ ቃሌን አከብራለው በማለትም ቃል ገብታላታለች። አቶ ላይኩንም የተፈጠረው ምንድን ነው በማለትም ኑሐሚንን ይጠይቃታል። ኑሐሚንም እንግዲህ እኔ እሆንሻለሁ ብሎ አባብሎኝ ሳላስበው እርግዝና ሊፈጠርብኝ ችሏል፣ በማለት ለአቶ ላይኩን ነገረቻቸው። አቶ ላይኩንም የሆነው አንድ ጊዜ ሆኗል፣ ከዚህ በኋላ ያው መጀመሪያ ነበረ መጠንቀቅ የሚኖርብሽ፣ ሆኖም አሁንም ቢሆን እንግዲህ ለተፈጠረው ነገር መረጋጋት ያስፈልጋል፣ በማለት ኑሐሚንን እያበረታቷት ነበረ። ኑሐሚን ቢያንስ አባዬ እንኳን አያንተን ያክል ቢረዳ ምን አለበት፣ ላስረዳው እንኳን ብሞክር በጭራሽ ከዛ ቆሻሻና ባለጌ ሰው እንዴት ታረግዣለች? በማለት ይሁ ፊቴን ከዞረብኝ ጓላ ደር ብሏል በማለትም እየነገረችው ነበረ። አቶ ለይኩንም አስረጋዙ ማን እንደሆነም ይጠይቃሉ። እዚሁ ቤታቸው ውስጥ የተቀመጠው ኤርሚ እንደሆነና አሁንም ቢሆን እሷ ላለመራቅ ወደዛ ግቢ እንደመጣም ይነግራቸዋል። ወይ አቶ ለይኩን ለካ የማን መጫወቻ ሆነዋል በማለት እንግዲህ አሁን ላይ እንግዳ ሆኖ የተከሰተው አዲስ ታሪክም ቤታቸው ውስጥ እየተከናወነ እንደሆነ በግልጽ ማወቅ ችለዋል። ይህ ሰው ከሴት ይቀበላል ገንዘብ ሲባል ሰምቼ ነበረ። ስለዚህ የምታውቂው ነገር አለ በማለትም ኑሐሚንን ጠይቀዋት ነበር። ኑሐሚንም እኔኮ ሁሉንም ነገር ያወቁ መስለውኛል። ለማንኛውም በጣም ባለጌና የማይረባ ሰው ነው በማለት ኑሐሚን በኤርሚ ላይም የዘመተችበት ትመስላለች። ሆኖም በስከ መጨረሻ አቶ ላይኩን እዚህ ምን ትሰራልህ? ምን ልታደርግ መጣህ? በማለት ኤርሚን አፋጠውታል። ኤርሚም የልጅን እናት ኑሐሚንን ፍለጋ ወደዚህ ግቢ መጣሁ የሚል ምላሽ ፈርጠም ብሎ መልሷል። ከእንግዲህ ቀጥ ብለህ ግቢውን ለቀህ ውጣ በማለትም ስራውን መልቀቅ ግዴታው እንደሆነም ትዕዛዝ ተላልፎበታል። ኤርሚም በስተ መጨረሻ የሚወደው ስራውን እንዲሁም ጠዋት ማታ ኑሐሚንን ለማጥመድ ሲል ወደዛ ግቢ የገባበት ምክንያትም ለአእምራን ምክንያት ትርምስምሳቸው ወጥቶ አሁን እንደማይሆን ሆነዋል። ምንም በላይ ከባዱ ነገር አሁን ኑሐሚንን ነፍሰ ጡር መሆኗን ካወቁ በኋላ አባቷ ፊቱን የዞረባትና ዓይንሽን ላፈር ያላት ለናሆም ሚስት ትሆናለች የተባለችው ኑሐሚን አርግዛ መገኘቷ እጅግ በጣም አደገኛ ነገር ነው። ለማንኛውም በዛሬው ክፍል ይህንን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ሆንላችሁ፣ እያልኩኝ ለቻናሌ አዲስ የሆናችሁ ላይክ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ጠይቃለሁ። ባይ ባይ።